በዚህ መልኩ ስቅስቅ ብሎ እያለቀስ ነው። ወላሂ አንጀቴን ነው የበላው። ነገሮች ተደራርበውብኝ ነው እንጂ እንዲህ ደካማ ሰው አልነበርኩኝም ይላል። ዝምታ በጣም ለብዙ ነገር ይጎዳል። ከቻላችሁ ተናገሩ፣ እንደገፋችሁ ምክንያቱም ሲደጋገም አእምሯችሁ ላይ ከባድ ትራውማ ነው የሚፈጥረው። እንደዚህ ነው የሆነ ሰዓት ስትቸገሩ ማንም ከጎናችሁ አይቆምላችሁ። አብሽሩ ሺ አሽረፍ ወላ ላዚም አላ አለ። ከአላ ቀጥሎ ደግሞ እኛም አለ አይዞ የሚለው ቃል ወላ በጣም ትልቅ ብርታት ነው። በነገራችን ላይ ወላ እጅግ አደገኛ ሀሳብ እየተሰራጨ ይገኛል። በርካታ ሙስሊሞች ላይ ጥቃት እንዲሰነዘር ጥሪ እያቀረቡ ይገኛሉ። እንዴት እንደሚሰሩ ተጠንቷል ወዳጆች ደግሞም የሚስፋፉት በመግደል ነው። ችንን የሚለኩ እንዳሉ ጎንደር ውስጥ ጎጃም ውስጥ የምትገኙ ኦርቶዶክሳውያን አክሱም ውስጥ አድዋ ውስጥ ያላቸው ኦርቶዶክሳውያን ይሄም የማይሰማችሁ ከሆነ የቀን ጉዳይ

ሰርቻችሁን ወይ ሰብስክራይብ በማድረግ ነበር ያለው። ለቀም ላይክ ላይክ ያደርጋችሁ ሐሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ ያብራችሁን ቆዩ። የተለያዩ ቪዲዮዎች አሉ የሚያሳዝኑ፣ እንዲሁም ደግሞ ወንድማችን አሽረፍ ምን ገጠመው የሚለውን እሱም በጋራ እንመለከታለን። እሱም መልእክት አስተላልፏል ከሰራው ቪዲዮ በኋላ ማለት ነው። ሌላ ሁለተኛ ቪዲዮ በጣም እያለቀሰ እንግዲህ መልእክት አስተላልፏል። እሱንም በጋራ ምንመለከት ይሆናል። ላይ ቪዲዮ አልፍኩላችሁ። የጀማ ወንድማችን እንግዲህ ሙነሺድ አሽረፍ ምንድነው የገጠመው በህይወቱ በጣም አዝኖ በጣም ተስፋ ቆርጦ በዚህ መልኩ እንግዲህ ቪዲዮ አጋርቶልናል። ኮመንቱን ሁሉ አጥፍቶ ነው ይህን ቪዲዮ ያጋራው። ምንድነው የገጠመው? በእሱ ዙሪያ የተለያዩ ሰዎችም ሀሳብ ሲሰጡ ነበረ። እሱም ደግሞ ምላሽ ሰጥቷል። በስተመጨረሻ የተለያዩ ቪዲዮዎች ስላሉ በጋራ እንመለከታለን። ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉት። አላህ ያብርታ ወንድሜ። እስኪ ቪዲዮ እንመልከት። ሰላም፣ እንዴት ናችሁ? ዛሬ ልመክራችሁ ምክር ወይ ደግሞ ከኔ የህይወት ተሞክሮ ወይም ካለፍኳቸው ወይም እያሳለፍኳቸው ካሉ ነገሮች ለእናንተ ትምህርት ይሆናል ብዬ ስላስብ ደስተኛ ሳትሆኑ፣ ሳይደላችሁ፣ ሁሉም ነገር እናንተ በምትፈልጉት መንገድ ሳይሄድ ችግር ውስጥ ሆናችሁ ሳላችሁ ግን ደግሞ ለሆኑ ለሆኑ ሰዎች መከፋት እንዲሁኝ ቢያዩኝ ይከፋቸዋል፣ እንዲሁኝ ቢያዩኝ ይጎዳሉ። ያለሁበትን ሲችዌሽን ስሜት እንደነግራቸው ይጎዳሉ። ያልሆነስተኛ መስላችኋል ትታዩ። ከከፋችሁ፣ ከቻላችሁ ተናገሩ እንደከፋችሁ። ምክንያቱም ሲደጋገም አእምሯችሁ ላይ ከባድ ትራውማ ነው የሚፈጥረው። አንዳንዴ ሰውን ማገዝ ሰውን መርዳት መጥፎ ነው ልላችሁ ፈልግ አይደለም፣ ግን የራሳችሁ ችግር እያለባችሁ ከባበር ችግር የራሳችሁ ብዙ ያልተፈቱ ነገሮች እያሉባችሁ ለሰው ችግር ወይም ደግሞ ለሰው ጭንቀት ስትሯሯጡ ስትታዩ የሚመስለው ምን መሰላችሁ? በጣም ደልቷችሁ ተመሽቷችሁ እናንተ ቁንጮ ላይ ሆናችሁ ሌላውን ሰው ደግሞ ለመርዳት ተፍተፍ እያላችሁ ምናምን ነው ሚመስለው እና ከፍታችሁ እንኳን ለሰው ደክሞኛል፣ እንዲሁኝ ያለው እንደዚህ አይነት ችግር ላይ ነኝ ብራችሁ ለማውራት የሚያሳፍራችሁ አይነት ኤክስፔክቴሽን ይሰጣችኋል ሰውና። ሳት ተወዱ በግዳችሁ ህመማችሁን ወጥ አድርጋችሁ ለመኖር ትገደዳለህ። ስለዚህ ደስተኛ ካልሆናችሁ ደስተኛ እንዳልሆናችሁ አሳዩ፣ እንደ ከፋችሁ እንደከፋችሁ ተነገሩ። ሲጠራትም መጨረሻ ላይ የሚያመጣው ነገር በጣም ከባድ ነው። የማትወጡት ከባድ ስሜት ውስጥ ትገባላችሁ። ህመም ነው ያለው ምንም መፍጠር የማትችሉበት ህመም እስፔሻሊ ከእናንተ ስር ሰው የሚኖር ከሆነ በእናንተ የሚተዳደር እናንተን የእናንተን እጅ የሚጠበቅ ልክ እንደ ምስኪንና ከባድ ሚስት ልጆች ያላችሁ ሰዎች ከቻላችሁ በራሳችሁ ነገር ብቻ ቢዚሆን ከቻላችሁ ለቤተሰባችሁ ብቻ ነው ውስጥ ይሄ ነው፣ ይሄ ስሜት ነው ያለው ወ ምናልባት ከተገባችሁ ሼር ላርጋችሁ ወይም ስላዳመጣችሁን እናመሰግናለን። ወንድማችን አሽረፍን እንግዲህ ተመልክታችኋል፣ አዳምጣችኋል። ብዙዎቻችሁ እንደጠቀማችሁ ተስፋ አድርጋለሁ። የተሰማውን ስሜትና እንግዲህ ውስጡ ያለው ውስጣችሁ ያለውን ነገር አካፍሉ። ዝምታ በጣም ለብዙ ነገር ይጎዳል ሲል የተናገረውን ነገር ተረታችኋል ብዬ አስባለሁ። ብዙዎች እንግዲህ በጣም ችግር ውስጥ እንዳለ የሚያሳይ ነገር ነው። የታዘብኩት ነገር የቅርብ ሰዎች የምላቸው የእሱ ጓደኞች፣ አብሮ ሙነሺዶችም ጭምር ይህን ቪዲዮ እንዲታይ እንኳን አላደረጉትም። አይደለም ታዋቂ የሆናችሁ ገንዘብ ኑሯችሁ፣ በጣም በቃ ህይወት እንደዚህ ነው የሆነ ሰዓት ስትቸገሩ ማንም ከጎናችሁ አይቆምላችሁም ወላ ያየሁት ነገር ነው። በራሴ በህይወቴ ማለት ነው። ሲኖሯችሁ ብቻ ነው ሰው አብሯችሁ የሚሆነው የሚጠይቋችሁ የሚያሽቃብጡላችሁ። ከዛ ውጭ ከሌላችሁ በተለይ ችግር ውስጥ ነው ሰው ነው የሚቀባበሉ፣ ያን ወሬ ነው የሚያወሩት እንጂ ለእናንተ ምንም ጥቅም አያውሉም። ምን ቸገርህ እንኳን ብለው አይጠይቁም። አይዞ እንኳን አይዞ አይዞ የሚለው ቃል ወላሂ በጣም ትልቅ ብርታት ነው። በነገራችን ላይ ወላሽ ሰጥቷል። ከዚህ ቪዲዮ ቀጥል ማለት ነው። ለማንኛውም እህቶቻችን ወንድሞቻችን ቪዲዮ እየሰሩበት ነው። ቪዲዮን በጋራ እንመልከትና እስኪ ሀሳብ እንሰጥበታለን። ሰላሙ አለይኩም ወረሕመቱላሂ ወበረካቱ ሁላችሁም ሰላም ብያችኋለሁ። ይህን ቪዲዮ ሸርክ አድርጉልኝ፣ ሪፖስት አድርጉልኝ። ወንድማችን አሽረፍ ናስርን ሁላችሁም ታቁታላችሁ። ትናንትና በሰዎች ተከቦ የነበረው ወንድማችን፣ ትናንትና ሳቂታ የነበረ ወንድማችን፣ ትናንትና ፈገግታ ከፍ የማይጠፋ ወንድማችን ዛሬ ደግሞ በዚህ መልኩ እያለቀሰ ቪዲዮች ፖስት አድርጎ ሁላችንም አይተናል። ትናንትና አጠገቦ የነበራችሁ የስራ ባልደረቦቹ፣ በተለያየ ሙያ ላይ አብራችሁ ከጎኑ የቆማችሁ ወንድምና እህቶች ቀረብ ብላችሁ ወንድማችሁን ወንድማችንን ምን ሆነህ ነው ብላችሁ ችግሩን አሳውቁን። ዱንያ ተገለባባጭ ነች። ዛሬ የሳቀው ነገ ያለቅሳል። ዱንያ ፍትሃ አይደለችም ሀቂቃ። ስለዚህ ወንድማችን ያለበትን ሁኔታ ቀርባችሁ ጠይቁት። ጓደኛ ለመቼ ነው አብረደጎቹ የት አላችሁ? የሥራ ባልደረቦቹ የምናቃቸው ወንድምናቶች የት ናችሁ? ዛሬ ነው መጠየቅ ያለባችሁና ይሄን ወንድማችንን ዱዓ አድርጉለት። አላህ ካለበት ነጃ አላህ ይበለው፣ ከጭንቅ አላህ ያውጣው። ዱዓ አድርጉለት በስ በዙሪያው ያላችሁ ሰዎች ወይም ደግሞ የቅርብ ወዳጆች ዘመዶችም ከዛም አልፎ ደግሞ የስራ ባልደረቦች እንግዲህ ጠይቁት፣ የሆነውን ነገር ዱንያ ተገለባባጭ ናት። አስፈላጊም ከሆነ እንረዳዋለን የሚልም መልዕክትም ጭምር ነው። አንድ ቪዲዮ ደግሞ እንመልከት። አብሽሩ ሺህ አሽረፍ ወላሂ ለአዚም አላህ አለ። ከአላህ ቀጥሎ ደግሞ እኛም አለ፣ እንተጋገዛለን። የምናገዛችሁ ነገር ካላሳውቅ፣ እንተጋገዛል ወንድማማችነታችን ታዲያ ለመቼ ነው ካልተጋገዘ ሙስሊምነታችን ለመቼ ነው ታዲያ ካልተጋገዘ? እንደዚህ ከፍቷችሁ ማየት ወላሂ ላዝም ሰይድ ምንተጋገዝ ነገር ካለ አሳውቁን እናግዛለን። ባለን አቅም እንረዳዳለን። እንዲህ እስከሚከፋችሁ ድረስ መሆን አላህ ሁሉንም ነገር ያገረዋል። ይበልጥ ለአላህ ደግሞ ችግሮቻችን ብንነግር እንግዲህ የተሻለ ነው ኢንሻላህ። ወደ ሚዲያ ከመጣም አይቀር ደግሞ እኛም ዝም ልንል አይገባም ብዬ አምናለው። ምክንያቱም ሽርሽር አልተደረገም አልተቀባበሉትም። አንድ ሁለት ሶስት የተወሰኑ ሰዎች ናቸው፣ በነገራችን ላይ የተቀባበሉ ያሉት ምክንያቱም መቀባበል እና ብዙዎች ጋር ተደራሽ መሆን አለበትም ብዬ አምን ነበረ። ነገር ግን ያ ነገር አልሆነም። አሁን ደግሞ እኛ እናደርገዋለን ብዬ አስባለሁ። እሱ ደግሞ ያስተላለፈው መልእክት አለ። እንሻአላ እስኪ ቪዲዮ እንመልከት። በዚህ መልኩ ስቅስቅ ብሎ እያለቀሰ ነው። ወላሂ አንጀቴን ነው የበላው። ነገሮች ተደራርበው ቢ ነው እንጂ እንዲህ ደካማ ሰው አልነበርኩኝም ይላል ወላሂ ያስጨነኳችሁ የቅርብ የሩቅም ወዳጆቼ አፉ በሉኝ። ትዳሬም ልጆቼም ሰላም ናቸው፣ አልሐምዱሊላ ዱንያ ግን ፈተናዋን እኔ ላይ አበርትተዋለች። የምወጣበት አቅም እንዲሰጠኝ በዱዓችሁ አግዙኝ ብሎ እንግዲህ መልእክቱን አስተላልፏል። አላህ ያክብራችሁ ይላል። ስለዚህ እንሻአላህ አላህ ችግሩን በሙሉ ይቅረፍለት። ይህ ወንድማችን በጣም ልስልስ ባለና ልብ በሚነካ ነሺዳዎችን እናውቀዋለን። ወንድማችን ሁላ እናውቀነል ነገር ነው። አላህ ችግሮቹን በሙሉ ይቅረፍለት ዱዓ እንድታደርጉለት ለማለት እወዳለሁ። ልጆቼም እኔም ትዳሬም ሰላም ናቸው፣ ነገር ግን ይህ የዱንያ ፈተና ነው። አላህ ደግሞ እንዲያበረታኝ ዱዓ ነው የምፈልገው ስላለ ሁላችሁም ዱዓ አድርጉለት። የቅርብ ጓደኞቹ ወይም ደግሞ ዘመድ አዝማዶቹ ችግሩን ጠይቃችሁ እንግዲህ ተባብራችሁ በጋራ ትፈቷላችሁ ብዬ አስባለሁ። ኢንሻአላ ግን ቪዲዮ ለብዙዎች ተደራሽ አድርጉት። ይህ ነገር ለብዙዎቻችን ይጠቅማልን ብዬ አስባለሁ። ታዋቂ ስለሆንን ብቻ ወይም ደግሞ ትልቅ ደረጃ ስላለን ብቻ እኛ ተመቻችቶልናል ማለት አንችልም። ብዙ ችግር አለ። በነገራችን ላይ ወላ የማውቀውና ያሳለፍኩትም ነገር ስላለ ነው። በተለይ የሆነ ነገር ስትወርቁ፣ የሆነ ነገር ስታጡ፣ ሰዎች በዙሪያ ተከቦ ስለናንተ እናንተ ውርቀት ነው እንጂ የሚያወራው ምን ተቸገራችሁ ብሎ መቶ አማከራችሁ መቶ ያንን ችግራችሁን ሊቀርፍላችሁና አይዞን እንኳ ማለት አይችሉም ብዙ ሰዎች ሁላችንም መጨረሻ አላህ ያሳምርልን የሰው ልጅ መጨረሻው ሲያምር ነው ከዱንያ ፈተና ከተለያዩ ችግሮች ወንጀሎች በሙሉ አላህ ይሰትረን ለማለት እወዳለሁ በተለይ ዛሬ ጁምዓ ነው ዱዓ አድርጉለት እንግዲህ በባለፈው አርሲ ላይ የተፈጠረውን ነገር ተመልክታችኋል እኔ ብዙ ቪዲዮ አልሰራሁበትም ነበር በሰዓቱ አልተመቸኝም ነበር ወንድሞቼ ቪዲዮ ሲሰሩን ሲያሰራጩም ነበር በስተመጨረሻ ቄሶችም ሳይቀሩ ጸብ እንዲነሳ እየገፋፉ ያለበት ሁኔታ ነው። እጅግ በጣም ያሳፍራል። ይህንን ቪዲዮ ሳዳምጠው ስመለከት በዚህ መልኩ ሙስሊሞችን ለማጥቃት እና ሙስሊሞችን ለማንቋሸሽ የሚጥሩበት መንገድ የሃይማኖት አባት ነኝ የሚሉ አካላቶች ሚዲያ ላይ እየወጡ መርዛቸውን ሲረጩ ነበር። ይህም ቪዲዮ በጋራ እንመልከት። እህቴ መሲም እንግዲህ ጠቅላላ ሀሳብ ሰታበታለች። እንደነዚህ አይነት ሰዎችን ማጋለጥና ለህግ ማቅረብ ይኖርብናል። ሴራቸውን፣ ተንኮላቸውን እንግዲህ ለህግ ለህዝብ ይፋ ማውጣት ይኖርብናል ብዬ አምናለሁ። ለብዙዎች ተደራሽ አድርጉት። ሌሎች የእምነት ተከታይም ይህን ነገር አይታችሁ ፍረዱ። በነገራችን ላይ እና ሰውን ስም ማጥፋት ምናምን ይሄ ተገቢ አይደለም። ወላሂ ወላሂ እጅግ አደገኛ ሀሳብ እየተሰራጨ ይገኛል። በርካታ ሙስሊሞች ላይ ጥቃት እንዲሰነዘር ጥሪ እያቀረቡ ይገኛሉ። ቪዲዮውን ተመልክተን ሁላችንም እንመለስ። እስከ መጨረሻው ተከታተሉ። አፍሪካን የማስለም ኢትዮጵያ ላይ ደግሞ በጣም እንዴት እንደሚሰሩ ተጠንቷል። ወዳጆች ደግሞ የሚስፋፉት በመግደል ነው እና ይሄ ይህንን ሽፋን ለመስጠት ገዳይና አስገዳይ ያወጡት መግለጫ ነው። ግድ የለም እንደ ዝንጀሮ ግልገል ዱካችንን የሚለኩ እንዳሉ ጎንደር ውስጥ፣ ጎጃም ውስጥ የምትገኙ ኦርቶዶክሳውያን አክሱም ውስጥ፣ አድዋ ውስጥ ያላቸው ኦርቶዶክሳውያን ይሄ የማይሰማችሁ ከሆነ የቀን ጉዳይ ቪዲዮን እንደተመለከታችሁት ነው። በኢትዮጵያ ውስጥ በቁጥር አናሳ ሙስሊም የሚገኝባቸውን አራት ቦታዎችን ጠቅሰው ለራሳቸው እምነት ተከታዮች ያስተላልፉትና ምን አይነት መልእክት ምን አይነት እርምጃ መውሰድ እንዳለባቸው ሲናገሩ ነበር። ይህም የሆነው በሰሞኑን በአርሲ አካባቢ በተፈጠሩት ግጭቶች የተነሳ ነው። በሰሞኑን በአርሲ አካባቢ የተፈጠረው ነገር ሃይማኖታዊ ሳይሆን የታጠቁ ኃይሎች የፈጸሙት እንደሆነ የኢትዮጵያ ሃይማኖት ተቋማት ጉባኤ መግለጫ አውጥቶ ነበር። ነገር ግን ይህንን ተንተርሶ ይሄ የሃይማኖት አባት ሙስሊሞች እንዲጨፈጨፉ ጥሪ እያስተላለፈ ይገኛል። እሱ ብቻ አይደለም። ምስልምና በሰይፍ ነው የተስፋፋው እያለ የተሳሳተ መረጃ እያሰራጨና በእስልምና ላይ ሰዎች ጥላቻ እንዲኖራቸው እያደረገ ይገኛል። ይህም በህግ የሚያስጠይቅ ነው። አሁን ህግ እነዚህን ሰዎች የያዙልን ማለት እኛም ደክሞናል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የራሱ የህግ አባላት ወይም የህግ ተቋም የለውም ወይ? ይሄ የኛ ጥያቄ ነው። እነዚህ ሰዎች በእስልምና ላይ የሚሰሩት ስራ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የህግ ክፍል ተጣርቶ ለህግ እንዲቀርቡልን ሁላችንን መጠየቅ ግድይለናል እጅግ አደገኛ ሀሳብ ነው እያሰራጩ የሚገኙትና ሙስሊም የሆነ ሁሉ የሆነ ነገር ሆኖ ከመጮኋችን በፊት መጀመሪያ ሁላችን

ከሲስድ በኩልን እንደሰማችሁት አናሳ ሙስሊሞች ለሚገኙበት አካባቢ እረዷቸው የሚል መልእክት አስተላልፏል። በኢትዮጵያ አናሳ ሙስሊሞች የሚገኙት በጎንደር፣ በጎጃም፣ በአክሱም እና በአድዋ ነው። ለእነዚህ አካባቢዎች እረዱ ብሎ ቀጥታ መልእክት አስተላልፏል። ልክ ከአሁን በፊት ጎንደር ላይ ኦርቶዶክስ እንድትከበር በሚል አምሳ ሦስት ሙስሊሞች እንዳረዱት ሁሉ እንደዚሁም በድጋሚ እንዲታረዱ በጎንደር የሚገኙ አናሳ ሙስሊሞች ለጎንደር፣ ለጎጃም፣ ለአድዋና ለአክሱም መልእክት አስተላልፏል። ኦርቶዶክስ እንግዲህ እንደነ ቀስ ዲበኩሉ አይነት ጃርት ነው ያፈራችው። ቀስ ዲበኩሉ ይህን ቪዲዮ ታየዋለህ ብዬ ተስፋ አደርጋለሁ። ወዳጅ ጀመዶቹ ሸር አድርጋችሁ አድርሱለት። እስከዛሬ ላረዳችኋቸው ሙስሊሞች ወንድሞቻችንና ለሰማዕትነትን እንዲያጎናጸፋቸው ጸሎትን እናደርጋለን። ለወደፊትም እንዲታረዱ ላወችክባቸው ወንድሞቻችን ካሆ ከወዲሁ ሰማዕትነትን እንዲጎናጸፉ አላህን እንለምንላቸዋለን። በተረፈ ሙስሊምን ብትገድል ኦርቶዶክስን አታድናትም። ኦርቶዶክስ ኦልሬዲ ገለናት ጨርሰናል፣ ገለናት ጨርሰናል ብሎ ማለት የኦርቶዶክስ ዶክትሪን ወንጌል ላይ የለም። የኦርቶዶክስ ዶክትሪን የሞተ ልክ እንደ ቄሶቿ እንደ መነኩሴዎቿ እንደ ነገስታቶቿ የሞተ የተቀበረ ነው። ምክንያቱም ወንጌል ላይ ማርያም ፈጣሪን ወለደች፣ ማርያም ዘላለም ድንግል ናት፣ ኢየሱስ እግዚአብሔር ወልድ ነው የሚል የለም። ኦርቶዶክስ ከዚህ ውጭ ምንም ህልውና ያላትም የኦርቶዶክስን ህልውና በወንጌል አማካኝነትኛ አጨልመነዋል። ቀሲስ ዲበኩሉ ለወደፊት መስቀል ጨብጠ ወላዲተ አምላክ ማለት አትችልም። ምክንያቱም ማርያም የፈጣሪነት አይደለችም፣ የሚል ኦርቶዶክስ ወጣት እያፈራን ነው። ኢየሱስ እግዚአብሔር አይደለም የእግዚአብሔር መልእክተኛ ነው የሚል ኦርቶዶክስና የፕሮቴስታንት ወጣት እያፈራ ነው። በዚህ ሰዓት አንተ በኛ ላይ ቢሏዋ ትስላለህ አይደለም? እኛ ደግሞ ቢሏዋ ካለምን ካለምን ሰውን ነፃ እያወጣ ነው፣ እያስተማር ነው። ከአሁን በኋላ መስቀል ይዘ ጠላ የምትጠጣበት ዳቦ የምትቆርስበት ወላዴታ አምላክ የምትልበት ምድር አታገኝም። እንደዚያም ብትል ራሱ እያፈርግ ነው። ከምዕመኖች ጋር ስትተያይ ተፋፈርክ። ወላዲታ አምላክ ስትል ወንጌል ላይ የለም እኮ መጽሐፍ ቅዱስ ላይ የለም እኮ የሚልህ ምዕመን ነው እያፈራንልህ ያለ ነው። አንተ ቢሏ ትስላለህ አይደለም። የኦርቶዶክስ ጃርቶች በመጨረሻ ምምለው የቄሱን ንግግር ችላ ተብሎ መታለፍ የለበትም። ምናልባትም መንግስት በጎጃም በጎንደር እንደዚሁም በአክሱምና በአድዋ የሚገኙ አናሳ ሙስሊሞችን ጥበቃ እንዲያደርግላቸው የጸጥታ ኃይሉም እንደው ነግበኔ ስለ ፈጣሪ ስለ ሰብአዊነት ሲል አናሳዎችን እንዲጠብቅ ነው ጥሪ የምናቀርበው። በየትኛውም አካባቢ ለሚገኙ አናሳዎች መገደል የለባቸውም፣ መፈናቀል የለባቸውም። የፈለገውን ሃይማኖት ቢከተሉ፣ የፈለገውን ብሄር ቢከተሉ፣ አናሳ ስለሆኑ መገደል የለባቸውም። ይህንን እንቃወማለን። በተለያየ ኦሮሚያ አካባቢ ምናልባትም ኦርቶዶክሳውያን አናሳ ተብሎ የሚገደሉ ከሆነ ይህን እንጸየፋለን እንቃወማለን፣ እንጂ እንደ ቄስስ ድበክ ሁሉ አናሳዎቹ ምርጣችሁ ሄዳችሁ ረዱ የሚል መልእክትን አናስተላልፍም። አላህ እንግዲህ ቴመስ ይጠቅላል ያለ ሀሳብ ሰታበታ ላይ ተንኮላቸው እዚህ ድረስ ነው። ብቻ እንግዲህ እነዚህ ሰዎችን አላህ ያጥፋልን እና አላህ ይሰትርልን። ብዙ ሃይማኖትን የሚወዱ የሰውንም ሃይማኖት የሚያከብሩ ብዙ አባቶች አሉ፣ የሌሎች እምነት ተከታዮችም ጭምር ማለት ሁላችን የምናውቀው ነገር ነው። ግን እንደነዚህ አይነት አንዳንድ መሰሪ ሰዎችም አሉ። እነዚህ ደግሞ ይፋ ማውጣት አለብን ብዬ አምናለሁ። ለሕዝብም ማወቅ አለባቸው፣ ለህግም መቅረብ አለባቸው። ምክንያቱም ስም ማጥፋትም ጭምር ነው ብዬ ሰላም። ማምን የዛሬ ቪዲዮችን ይመስል ነበር። ባሽ ስለቀያችሁ ከልብ አመሰግናለሁ። ሰላም አለይኩም ወረሕመቱላሂ ወበረካቱ። መልካም